ኦርቶዶክሳዊ የኀዘን ሥርዓት። ይሄ ጉዳይ ሁላችንንም ስለሚመለከት አንድ ጊዜ ጥቂት ታግሳችሁ እንድታዳምጡኝ መልእክቴን አስተላልፋለሁ። ፊተኛም ሆንን ኋለኛ ባለጸጋ መሆንን ድሀ የሚቀርልን የሚቀረልን ዕዳ አይደለም። ሞት ተፈጥሯዊ ማንነታችን ስለሆነ የነገን የአደራችንን የውሏችንን ጉዳይ ስለማናቅ ይሄ ነገር የማይቀርና ግዴታ ከሆነ ኦርቶዶክሳዊነቱን አስቀጥለ እንድንኖር ስለሆነ መልእክቱ ሁላችሁም እንድታዳምጡኝ በእግዚአብሔር ስም መልእክቴን አስተላልፋለሁ። እንግዲህ ቅዱስ ቤተክርስቲያናችን ለእያንዳንዱ ስርዓት መስመርና ህግ አላት። በዚህ በመጽሐፍ ላይ ተጽፎ እንደምናገኘው በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉም በአግባብና በስርዓት ይሁን ብሎ ቅዱስ ጳውሎስ እንደነገረን ቅዱስ ቤተክርስቲያናችን ለሐዘንም፣ ለደስታውም፣ ላለባበስም፣ ላመጋገብም ለእያንዳንዱ ክርስቲያናዊ ህይወት ስርዓትና መስመር ቀኑና ሰርታ በዛ እንድንጓዝ የምታደርገን ድንቅ እናት ናት እና አንድ ኦርቶዶክሳዊ ሀዘን ሲደርስበት ምንድን ነው ማድረግ ያለበት የሚለውን አብረን እንመልከት። ይህንን ጉዳይ ለመምረጥ የፈለግኩበት ምክንያት አሁን ሀዘናችን ካሕዛብን ብሷል። እግዚአብሔርን የማያምኑ በእግዚአብሔር ፈቃድ የማይጓዙ እግዚአብሔር የለም የሚሉ አካላት እንኳን የማያደርጉትን ተግባር እየፈጸምን ክርስቲያን ተብለን ግን ከክርስትና የወጣ ነገር እየተገበርን ስለሆነ ያንን ለማየት ይጠቅመናል። ኦርቶዶክሳዊ የኀዘን ሥርዓትን ከመመልከታችን በፊት ሞት ራሱ ምንድን ነው የምትለዋን ፍቺዋን እንመልከት። ሰባት አይነት ትርጉሞች አሉት። አሁን አንድና ሁለቱን ብቻ ለመምረጥ እንሞክላለን። ጌታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 11 ላይ እንደተረጎመልን ሞት የሚለውን ፍቺ እንቅልፍ ብሎ ነግሮናል። ዮሐንስ 11 11 ላይ አላዛር በሞተ ጊዜ ወዳጃችን አብርሃም ተኝቷል ብሎ ተናግሮ እንቅልፉን በሞት ገልጾታልና አንደኛው ጥልቅ እንቅልፍ ይባላል። ተኝታን ስንነቃ ሞትን የምናስብበት መሆኑን ተፈጥሯችን ራሱ ይነግረናል ማለት ነው። ስለዚህ ለንስሐ እንድንዘጋጅ የሚደውል ደወል ነው እንቅልፋችንን ጭምር። ሌላው ሞት የሚለው ፍቺ ቅዱስ ዳዊት በመዝሙሩ እንደጠቀሰው መዝሙር 67 ቁጥር ሀያ ላይ በቅንብ 68 ማለት ነው። ወፍናዊሁኒ ለሞት ዘእግዚአብሔር ውእቱ የሞት መንገድ የእግዚአብሔር መንገድ ነው ብሎ ነግሮናል። ወደ እግዚአብሔር የምንጓዝበት መንገድ ነው ማለት ነው ሞት የሚባለው ራሱ ሌላው ሞት የምንለው መለየት ፍልጠት ማለት ነው። ተፈልጦ ተነፍስ ምስጋ ነፍስ ከስጋ የምትለየው መለየት ሞት ይባላል። ከዛ ያ ሰው ረጅም እንቅልፍን ያንቀላፋል። ጌታ መጥቶ ተነስ ብሎ ከመቃብር እስኪ ቀሰቀሰው ድረስ ረጅም እንቅልፍን ያንቀላፋል ማለት ነው። ታዲያ ይህ በእያንዳንዱ ቤት ይገባል፣ አይቀርም። ይህ ሞት ወደየ ጓዳችን ሲገባ ምንድን ነው ማድረግ ያለብን? ኦርቶዶክሳዊ ስርዓታችን፣ መጽሐፍ ቅዱሳዊ ህጋችን ምንድን ነው? በምናደርገው የኀዘን ስርዓት ላይ ክርስቶስን እንዴት እንሰብከዋለን? ትንሣኤን እንዴት እናውጃለን? እንዴት ያለ ተስፋ እንዳለ እንናገራለን የሚለው ማወቅ አለብን። መጀመሪያው ሞት ሲያጋጥም እንግዲህ ማወቅ ያለበት አካል ማወቅ አለበት። እናትና አባት ቅድሜ ይሰጣቸዋል። ከዛ የንስሐ አባት በቦታው ይገኛል። ያንን ካገኙ በኋላ አባቶቻችን እንዳስተማሩን ስርዓተ ግንዘት አለ፣ ያገናነት ስርዓት አለ። አንድ ሰው ሲያርፍ ምዕመናን ከሆኑ ሁለት እጃቸውን ኀፍረተ ስጋቸው ላይ አድርገው ይገነዛሉ። ምዕመናን ወንድም ሴትም ዲያቆናት ከሆኑ እጃቸውን እዚህ ላይ እንደዚህ አድርገው ይገነዛሉ። ለተልኮ ምስጢር እንፋጠናለን፣ ፈቃዳችን ሁሉ ለክርስቶስ ነው ሲሉ በዚህ መንገድ ይገነዛሉ። ቀሳውስት ከሆኑ እንዲህ እጃቸውን መስቀለኛ አድርገው ይገነዛሉ። መነኮሳት ከሆኑ ዓይናቸውንና ጆሯቸውን እንዲሸፍነው ይገነዛሉ ይገነዛሉ። ለዚህ ዓለም ጆሮ አልሰጠንም በዓይናችንም አላየንም ሲሉ በዚህ መንገድ ስርዓተ ግንዘት ይፈጸማል ማለት ነው። ይህ ከተደረገ በኋላ እንግዲህ በአግባቡ ሶስት አይነት ለቅሶ ይፈቀዳል። ሰው ሲሞት የመጀመሪያው ነፍስ ከስጋ ሲለይ ለቅሶ ይፈቀዳል። ነፍስ ከስጋ ስትለይ፣ ሁለተኛው ሁለተኛው ለቅሶ ደግሞ ከተወለደበት ካደገበት ከተዳረበት ከተኳለበት ወግ ማዕረግ ካየበት ቤት ያስከሬን ሲወጣ ወጥቶ ወርዶ ላቡን አፍስሶ ጉልበቱን መስዋዕትነት አድርጎ ጊዜውን ሰጥቶ የሰራው ቤት ነውና ከዛ ሲወጣ የሚገባው ለቅሶ ይለቀስለታል። የሚገባው ለቅሶ። ሶስተኛው እግዚአብሔር ለአዳም የተናገረው አፈር ነህና ወደ አፈር ትመለሳለህ ብሎታል። ያ የማይቀር ስለሆነ ወደ መቃብር ሲወርድ ይለቀሳል። ስለዚህ ሶስት ጊዜ ኦርቶዶክሳዊ ለቅሶ ተፈቅዷል ማለት ነው። ከዚህ ውጪ በየመቃብር እየሄዱ ማልቀስ፣ ፎቶን እያነሱ ማልቀስ በሆነው ባልሆነው ያንን ሰው እያስታውሱ ማልቀስ መጽሐፍ ቅዱሳዊም ትውፊታዊም ከአባቶቻችን የወረሰውን ስራ ስላልሆነ እግዚአብሔርን ወደ መቃወም ያደርሰናል። ምክንያቱም ቅድም ፍቺውን ስንተረጉ ሞት ማለት ወደ እግዚአብሔር መጓዝ ነው ካለን ወደ እግዚአብሔር የሄደውን ሰው ምን ብለን ነው የምንቃወም? እንዲህ ሞት ያደረገው ከዚህ ዓለም እንዲለይ ያደረገው እግዚአብሔር ነው። በሞት ላይ ስልጣን ያለው እግዚአብሔር ብቻ ነው፣ ማንም አይደለም። ስለዚህ እግዚአብሔር በስልጣኑ ይህን ዓለም እንዲሻገር ካደረገ የእኛ ጣልቃ ገብነት አይሆንም ማለት ምን ቤት ነን? ሸክላ በሰሪው ላይ ስልጣን እንደሌለው ሰሪው በሸክላው ላይ የግል ስልጣን እንዳለው ሰሪያችን፣ እግዚአብሔር ፈጣሪያችን እግዚአብሔር በእኛ በፍጡራን ላይ ስልጣን ስላለው ወደዛኛው ዓለም ሲያሻግረን የሚገባውን ሀዘን ብቻ አዝኖ መተው፣ ልብስን ማስተካከል፣ ህይወትን መምራት የሚገባውን መስዋዕትነት ይሄ በቤተ ክርስቲያናችን የታዘዘውን ስርዓተ ቁርባን ማስፈጸም እንጂ ከዚህ ውጭ ከሶስቱ ውጭ እየሄዱ ማልቀስ በቤተ ክርስቲያናችን አልተፈቀደም ማለት ነው። እናቶቻችንና አባቶቻችን የቀድሞ ህይወታቸው መጽሐፍ ቅዱስ እንኳን ባያነቡም ህይወታቸው መጽሐፍ ቅዱሳዊ መሆኑ የምናውቀው ሰው ሲሞት የሚያደርጉት ተግባር ነው። የመጀመሪያው እናቶቻችን ልጃቸውም ከሞተ ወንድማቸው መታቸውም ሲሞትባቸው ይሄ ጥቁሩም ማህተም ያወልቁና በነጭ ይቀይሩታል። ምን ነው የሚያሳየው? ተስፋ ትንሣኤ አለ ነው፣ ሞቶ መቅረት የለም። ነጭ ትንሣኤን ይሰብካል ነው፣ ተስፋ ትንሣኤ አለ ብለው በነጭ ክራቸው ወንጌልን ይሰብካሉ። አይገርምም? በእውነት የእናቶቻችን አስደናቂ ትውፊትና ባህል መጽሐፍ ቅዱሳዊ ነው። ይሄ ብቻ አይደለም፣ ሰው ሲሞት ሥርዓተ ቀብሩ ከተፈጸመ በኋላ እናቶቻችን ያስተላልፉልን አባቶቻችን ያስረከቡ ድንቅ ትውፊት አለ፣ ከብሉይ ኪዳንም ጀምሮ ከአይሁድ ዘንድ የመጣ ማለት ነው። ምንድን ነው የሚደረገው ካልን ሰው ሲሞት መብል የሚበላ የሚጠጣ ጠፍቶ አይደለ፣ ንፍሮ፣ የንፍሮ ስንዴ ይዘጋጃል። የስንዴ ንፍሮ ይዘጋጃል። የስንዴ ንፍሮ ከተቀቀለ በኋላ ሰውየውን ቀብረን ስንመለስ፣ ሴትየዋን ቀብረን ስንመለስ፣ ያ ለሕዝቡ ይሰጣል ማለት ነው። ይሄ ፍቻ አለው እንግዲህ በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ጌታችን ኢየሱስ ክርስቶስ መስሎ የተናገረበት ክፍል አለ። እውነት እላችኋለሁ የስንዴ ቅንጣት ወደ ምድር ካልወደቀች፣ ካልሞተች፣ ካልበሰበሰች ብዙ ፍሬ አታፈራም፣ ከሞተሽ ግን ብዙ ፍሬ ታፈራለች እንዳለ አንደኛ ስለራሱ ሞት ሲናገር ነው። በክርስቶስ ሞት መብዛታችንን፣ መክበራችንን፣ ፍሬያማ መሆናችንን ማሳየው ነው። ሁለተኛው ክርስቲያን ካልሞተ አይከብርም ነው። እውነት እኮ ነው። ደሞዝ የሚከፈለን በሞት ነው። በሞት ማለት ሰው ካልሞተ መንግስት መንግስተ እግዚአብሔርን አይወርስም፣ ወደ አባቱ ወደ ቅፉ አይሄድም ማለት ነው። ስለዚህ ሲዘራስ ስንዴ እንዲበዛ ሰው ሲሞት ክብሩ ይጨምራል። የጻድቃን ክብራቸው ከሞቱ በኋላ ነው። አብያተ ክርስቲያናት የታነጸው በስማቸው የምንማጸነው በስማቸው የምንዘክረው ይህንን ዓለም በሞት ስለተሻገሩት ስለሆነ፣ በሞት ትንሣኤ ይሰበካል፣ መብዛት ይሰበካል። ይህንን ያደርጋሉ ማለት ነው። በሶስተኛው ቀንም ሰልስት የሚባል ስርዓት አለ። አባቶቻችን በቤቱ ተገኝተው ወንጌል አስተምረው ጸበል ረሽተው ምዕመናን አጽናንተው ይሄዳሉ። ክርስቶስ በሶስተኛው ቀን መነሳቱን ለማስተማር ይህ ይደረጋል ይህ ሥርዓት ይፈጸማል ከዚህ በተረፈ ግን በየአብያተ ክርስቲያናቱ የምናየው አላግባብ ተግባራት ጥቁር ልብስ ከመልበስ ጀምሮ ቤተክርስቲያናዊቱ ፊትም የለውም ጥቁር ጨለማን እንጂ እውነትን አይሰብክም እንዲሁ ጥቁር ልብስም የሚለብሱ በተለይ በሴቶች እህቶቻችን ይጸናል እንደ ጌጥም ያደርጉታል ማለት ቤተክርስቲያን መምጣታቸውን ረስተውም እንዲሁ በሱሪ ሰው ሞትን እያየ እንዴት አይማርም? ጎበዝ፣ ሞት እያየ ተረኛነህ እኮ እያለ ነው። ያ ሰው ሲጓዝ ወደ መቃብር አንተም ነገ ተረኛነህ የጊዜ ጉዳይ ነው፣ አንተም ነገ ትከተላለህ እያለ ነው። ሞትን እያየ ሰው አለመማሩ ያሳዝናል። እና ጥቁር ልብስ በመልበስ ፀጉርን በመላጨት ፊትም በመንጨፍ ደረትን በመምታት የሚገለጽ ኦርቶዶክሳዊ ኀዘን የለም። እኛ ክርስቲያኖች ተስፋ የሚቆርጥ የኀዘን ሥርዓት አናደርግም። ትንሣኤን እየሰበክን ነው ምንፈጽመው። እንደምታውቁት ሌላ ብዙ በርካታ ተግባራት ይደረጋሉ። በዚህ በሐዘን ሥርዓት ላይ ማታ ምሽቱ እንዴት ነው? ወንጌል ነው የሚሰበክበት፣ ዝማሬ ነው የሚዘመርበት ወይስ የካርታ የጭሆት የመጫ የመንጫጫት ምሽት ነው የሚሆነው? በዛ ባረፉ ሰዎች መካከል ወንጌል ተሰብኮ አጽናንተን መሄድ አለብን። ይሄ ግዴታችን። ያዘኑ ሰዎች እንዲጽናኑ በራሳቸው ላይ ክፉ እንዲያደርጉ ማጽናናት የኛ ድርሻ የሁላችንም ድርሻ ነው። ግድ ሰባኪ መሆን አይጠበቅብን። ተስፋ ከማስቆረጥ ተስፋ መቀጠል አንዳንድ ሰው ገብቶ የሚለውን እናያለን። እንዴ ምንድነው? እንዴት ነው የሞተው ብሎ ስለሞቱ ይጠይቃል። ስለሞቱ ከጠየቀ በኋላ አይ ብትነግረኝ ኖረው ጨራሽ ቁጭት ነው የሚፈጥር፣ ከማጽናናት ይልቅ ብትነግረኝ ኖረው እንዲህ አላኪም ቤትም ወፍተው ብለው። ይሄ አይገባም፣ ከአንድ ክርስቲያን አይጠበቅም። ማጽናናት የሆነው ሆኖ የቅዱሳንን ታሪክ፣ የመጽሐፍ ቅዱስን ታሪክ መጥቀስ ይገባል። በዚህ ትልቁ አብነታችን ሁለተኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ ቅዱስ ዳዊት ልጁ ታሞ እንዳለ በጾም በጸሎት ራሱን አስገዛ፣ ወደ እግዚአብሔር ጮኸ፣ ለመነ። እግዚአብሔር አልፈቀደምና ልጁ ሞተ። ልጁ ሲሞት ግን እንዴት እንንገረው? ታመመ ስንለው እንዲህ እየተጎዳ ነው፣ ራሱን እንዲህ እያደረገ ነው፣ ሞተ ብንለው ከባድ ሐዘን ውስጥ ይገባል ብለው ተጨንቀው ነበረ። ቅዱስ ዳዊት የልጁ ሞት ሰማና አስጠራቸው ካስጠራቸው በኋላስ ልጁ ሞቷል አላቸው አዎ ከዛ ልብሱን ቀየረ ገላውን ታጠበ ምግብ በላ ምን ነው ቢሉት ግራ ገብቷቸው ማለት ነው አይ ያኔ ስጾም ስጸልይ የነበረው እግዚአብሔር እንዲምርልኝ ብዬ ነው ከሞተ በኋላ ምን አደርጋለሁ እኔ ወደሱ ሄዳለው ሄዳለሁ እንጂ እሱ ተመልሶ ወደ እኔ አይመጣም ብሎ መልሶላቸዋል ይህንን ማጽናናት ይገባል ኀዘናችን አሕዛባዊ ተስፋ የቆረጠ እንዳይሆን በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ የተተከዙ ከመ አሕዛብ እለ አልቦሙ ተስፋ ተስፋ እንደሌላቸው እንደ አሕዛብ አትዘኑ ብሎ ቅዱስ ጳውሎስ ስለነገረን ተስፋ የቆረጠ ኀዘን ከኛ ኦርቶዶክሳውያን ስለማይጠበቅ በየለቅሶ ስፍራው በየኀዘን ስፍራው ስንሄድ ይሄንን የመተግበር ሁላችንም መጽሐፍ ቅዱሳዊ የመንፈሳዊ ድርሻ አለብን። ጸሎት በመጸለይ ነፍሳቸውን እንዲምር ምሕረትን በመጠየቅ መንፈሳዊ ተግባራትን መፈጸም ይገባናል። ኦርቶዶክሳዊ የኀዘን ሥርዓት ከብዙ በጥቂቱ ይህንን ይመስላል። እንግዲህ የሞቱትን አምላካችን እግዚአብሔር በመንግስቱ ይቀበለልን። አመሰግናለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።